ግን እኔ አብሄድ ሁልጊዜ ጥፋት አይደል ተላይ ነው እኔ እኔ በን ምንም ነገር ተላይ ነው ጥፋት ማየው። ምንም እሷንም ምን ጥፋት የለም። አሁን በግሯ ወድቃ ነው የምትለምነው። እንሂድ ካል እንሂድ በል ጋሽዬ። እናመሰግናለን። ሀቅ ይውጣሎት እንግዲህ ሁል ጊዜ ጥፋት የምታጠፋው አንተ ነህ። ሩታ ምንም አይነት ጥፋት አታጠፋም። አሁንም በግሯ ላይ ወድቀህ ይቅርታትጠይቃት አለ እንሄድ ካልቀኝ እንሄዳለን ብለው እንግዲህ ጋሽዬ እሺ ብለው ወስነው ወደ አዲስ አበባ ለመሄድ ተነስተዋል ማለት ነው ውዶችዬ። ነገር ግን እኔ በዚህ መካከል አንድ ቅር ያለኝ ነገር አለ። እሱ ምንድን ነው የተጠራጠርኩት ነገር አብርሃም እየደጋገመ ጋሽዬ ከሄደ በኋላ ሮታ እሺ ላትለው ትችላለች ብሎ ከአንድም ሁለትም ከሁለት ሶስት ጊዜ ደጋግሞታል። ይቺ ነገር ግን እኔ አጠራጥራኛለች። ለማንኛውም ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ከኔ ጋር ሆኑ። ሌላው በዚህ ቪዲዮ ስር አንድ የተጻፈ ኮመንት አየሁኝና በጣም ነው የሳኩበት የተዝናናውበት። እሱ ምንድን ነው ያልበሰለ ሽሮና ያልበሰለ ወንድ ሁለቱም ጥሬ ናቸው። ያልበሰለ ወንድ ልጅ አግብታችሁ ከምትበስሉ ቆናችሁ ብትቀሩ ይሻላችኋል። ነገር ግን ኢምፖርታንት ናት፣ እውነት ነው እኔ ራሱ ተመችቶኛል። ላይክ እያደረጋቸው ከኔ ጋር ምን ውዶች ዬ። ሌላው ትላንትና ትንሽ አልተመቸኝም ነበር። ዘቡዬ ቪዲዮ ሰርታልኝ ነበረ። በቪዲዮ ስር የጻፋችሁት ኮመንት፣ እንደዚህ አይነት ኮመንት በሳቅ ነው የሞትኩት ማለት ነው። ቤቷ ላይ ረግማ የጨረሰችን አንሱን ጭራሽ ቀለማ ቤት መታለች። ለምን እንደረገመቻችሁ ግን ታውቋቸኋል። በደንብ አድርጌ መንገራችሁ ይሆናል በደንብ አድምጡኝ። አሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁ በሰላሞቹ አላ ሀብዛሌ ላላፊ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ጎናቸው ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልቦ አመሰግናለሁ። አላ ያክበረልኝ። ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ቪዲዮን ጎደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ የመግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት እንግዲህ የአብሪሽና የአባቱ የጋሽዬ ቪዲዮ ነው ማለት ነው። ትናንትና እንግዲህ አብርሃም በሰራው ቪዲዮ ብዙዎቻችን ተደስተናል፣ ደስ ብሎናል። እውነቴን እምላችሁ ለምን አብርሃም ልክ ክልኩ ስለተነገረው ማለት ነው። እውነት ነው። ጋሽ አብርሃምማ አንገቱ ደፋ። የእውነት አንገቱ ሲደፋ ግን አሳዝኖኛል ማለት ነው። ያው የሰው ልጅ ያጠፋል፣ ማጠፋ ማንም የለም ማለት ነው። ያው ከጥፋቱ መመለስ ነው፣ ከጥፋቱን ማወቁ ነው እንጂ ሁሉም ሰው ያጠፋል ማለት ነው። እናም ጋሽዬ፣ ዶላ ቀረሽ፣ ዶላ ቀረሽ እንግዲህ ምክር ነው የመከሩት ማለት ነው። ያው ብዙ ጊዜ አብርሃም ይመከራል ከዚህ በፊትም እንግዲህ አዲስ አበባ ሄደው ጋሽዬ አስታርቀው መክረዋቸዋል። ነገር ግን ያው አብርሃም ብዙ ጊዜ አይሰማም ማለት ነው። ጋሽዬም እንደተናገሩት ዛሬም አንድ ሰው ጎተተ ታመጣለ፣ ነገም አንድ ሰው ጎተተ ታመጣለ። ሁልጊዜ ጎተተ የምታመጣው አንተነ። ትዳር ዕቃ ዕቃ ጨዋታ እየተጫወታችሁበት ነው ብሏል ማለት ነው። የእውነትም የትዳር ትርጉሙም አላወቁትም ልጆቹ ማለት ነው። ያው ሰዓት በስሉ አቅመ አደም ነው ለአቅመ ሀዳም ሰዓት ደርሶ ወደ ትዳር ትገቡና ከዛ በኋላ ያዙ ይልቀቁኝ ትላላችሁ ብሎ አረጋሽዬ እንደው አፌ ቁርጥ ቁጭ ጋሽዬ ጋሽ፣ እውነቴን ነው ምላችሁ የልባችን እንዲሁ ኮ የአንጀታችን፣ ይሆዳችን እኮ ነው የነገሩት አብርሃም ማለት ነው ማኑ ግን በጆሮ ሹክ ያሉት፣ ጋሽ እኛ የምናስበውን ማለት ነው እንዲሁ በዚህን ሰዓት። እኛም ብቻ ሳይሆን ሩታዬንም የኔ ቆንጆ የኔ አንበሳ ጀግና ሩታዬ ራሱ የምትደሰት ነው የሚመስለኝ ማለት ነው። ምክንያቱም ልክ ልኩ ነው የተነገረላት ባሏ ማለት ነው ልክ ልኩ እን አብርሃን ከዚህ በኋላ ከማዝረጥረጥ ትወጣለ ብያ አስባለ በቃ። እንደዚህ ተነግሮህማ ካልገባ አሁንም ከዚህ በኋላ እርቀ ሰላም አውርደህ እንግዲህ ታርቀ ከመጣ በኋላ አሁንም እንደዚህ የምታዝረጠርት ከሆነ እንዱ ደህና ሰምተህ እውነቴን ነው ብለን። ለማንኛውም አብርሃም ትላንትና፣ እንግዲህ ጋሽዬ ምክር ሰምተህ ተግባራዊ እንደምታወር እርግጠኛ ነኝ። እንግዲህ እንዳያችሁት ጋሽዬ ወደ አዲስ አበባ ለመሄድ ወስነው ልብስ ልቀይር ልሂድ ብለዋል። ልብሴን ላዘጋጅ ብለው ሲሄዱ አብርሃም ግን መኪናው አስነስቶ ብዙዎቻቸው አስደንግጧቸዋል ማለት ነው። እኔ እንደሚመስለኝ ያው አካባቢም እንዳየሁት የአብርሸ ሰፈር ነው ማለት ነው። ዋና አስፋልቱ የአዲስ አበባ አስፋልት አይደለም፣ ገባ ብሎ የነ አብርሃም ሰፈር ነው። እኔ ያውቋለሁ ሰፈራችን ስለሆነ ማለት ነው። እና ወደዛ ነው፣ ወደ ቤታቸው ቀረብ ለማለት ፈልጎ እንጂ ጋሽዬንም ቢኒንም ትቶ ወደ አዲስ አበባ የሚሄድ አይመስለኝም። እኔ ግን ከዛ መካከል ግን ዋና ያስጨነቀኝ ነገር ምንድን ነው? አብርሃም ጋሽዬ ከሄደ በኋላ እሺ ላትል ትችላለች። ጋሽዬን እሺ ላትል ልታስቀይሞ ትችላለች። ሊከፋው ይችላል። እሱ ከፋው ማለት ደግሞ እኔ ይደብረኛል ምናምን ብሎ ያቺ ቃል ግን በጣም ደጋግሞታል ማለት ነው። እኔ ግን ፈርቶብኛል፣ እኔ ግን ፈርቶብኛል። ጋሽዬ እንደሰማችሁት እንደተናገሩት ጥፋቱ ያንተ ነው። አሁን ጥፋትህን አምነ ይቅርታ ትጠይቃታለህ በእግሯ ላይ ተደፍተህ ይቅርታ ትጠይቃታለህ፣ ብለውታል ማለት ነው። ነገር ግን አዲስ አበባ ከሄዱ በኋላ ይቅርታ ምናምን ተባብለው እንትን ካልዋ ይቅርታ ሳትቀበልም እና ላትቀበልም ትችላለች። እና እምቢ አለች ብለው ደግሞ ቢመጡብንስ? እናንተ ይሄን አላሰባችሁትም? እኔም ብቻ ሳልሆን ብዙ ሰው ይሄ ነገር አስቦታል። እየደጋገመው ነው አብርሃም። ይሄ ነገርማ የሆነ ነገር ፌክ ሊሰራን ነው እያሉ ነው። ፈርቷባቸዋል ማለት ነው። ይሁን ግዴ ለምንግዲህ ካየነው በኋላ ሁሉንም ነገር እንትን ብንል ይሻላል። በእርግጥም እውነቴ ነው ሙላቸው፣ እኔ አሳስቦኛል ይሄ ጉዳይ ማለት ነው። ጋሽዬ እሺ ላትለው ትችላለች፣ ልታሳፍረው ትችላለች የሚለውን ነገር ደጋግሞ እየተናገረ ነው ያለው ማለት ነው። አሁንም እሺ አላለችው ጋሽዬን አሳፈረችው ብለህ ብቻ አብርሃም እንዳትመጣ እውነቴን ነው የምልህ፣ እንደዚህ ብለህ እንዳትመጣ። እንደዚህ ብለ ከመጣ ጥሉ ከሮታ ጋር ሳይሆን ከእኛ ጋር ነው ግብ ግብ የምንያያዘው ማለት ነው። እንደ ትላንትና እንደ ጋሽዬ ቃላቶች በደንብ አድርገን ነው ድምፅ በሌለው መሳሪያ የምናቀባበልልህ ማለት ነው። ይህም ብለ ከመጣ እውነቴን ነው ከብዙዎቹ ትጣላለ ብዬ አስባለሁ። ይሄ ነገር እኔ በጣም አስፈርቶኛል ቤተሰብ። ለማንኛውም እንግዲህ የዛሬ ቪዲዮ እንጠብቃለን። ሰላም እንደሚሆን ምንም ጥርጥር የለውም እንግዲህ ኢንሻላ ሰላም ይሆናል። ጋሽዬም እንግዲህ እንዳያችሁት ወደ አዲስ አበባ ሄዳለሁ። እሺ፣ አሁን ከዚህ በኋላ እኔ ከአንተ ጋር ነኝ፣ እሺ ብለው ቃል ገብተዋል ማለት ነው። የዛሬ ማታ ቪዲዮ እንግዲህ ምን እንደሚለቀቅልን በተስፋ እንጠብቃለን ማለት ነው። ሌላው ትላንትና ምንድን ነው ዘቡዬ እኔ ጋ ቪዲዮ ሰርታለኝ ነበር። ኔ ወደ እህት አመሰግናለሁ። ኔ ቆንጆ ይኔ አበርታች በእውነት እኔ ዘቡዬ ለእኔ ሁሉ ነገር ናት። እውነቴ ነው ምላችሁ የምታበረታታኝ፣ ሲከፋኝ የምታጽናናኝ፣ የሆነ ነገር እንኳ ሰርቼ ካላስተካከልኩ ለምን ብላ የምትቆጣኝ እንደ እህት ማለት ነው። እና ቪዲዮ ብቻ መስራትን ብቻ አይደለም። እውነቴ ነው ምላችሁ ስለ ሀገር ስንወያይ፣ ስለዚህ ሀገር ስንወያይ ብዙ ምክር የምሰጠኝ እንደ ታናሽ እህት በቃ ለምን እንደዚህ ታደርጊያለሽ ብላ እምትመክረኝ ምርጥ እህቴ ናት ማለት ነው። እና በዚህ አጋጣሚ አመስግኑልኝ። እውነት በጣም ወድሻለሁ፣ በጣም ነው የማከብርሽ ዘውዬ። ክበሬልኝ የኔ ውድህት እናም ትላንትና በሰራችልኝ ቪዲዮ ስር ግን በጣም ያሳቃችሁ ልጆች አላችሁ ማለት ነው። እቤቷ ላይ ረግማ የጨረሰችን አንሷ ጭራሽ ቀለማ ጋር መጣች እያላችሁ ማለት ነው። እውነት ነው ሙላችሁ። አንድ ነገር ልንገራችሁ የምትረግማችሁ ላይክ ስለማታደረጓት ነው። ሰብስክራይብ ስለማታረጓት ነው። አበረታቷት። እስካሁን ድረስ እስካሁን ድረስ ዘቦዬ አስር ሺህ መግባት ነበረባት ማለት ነው። እስኪ አስር ሺህ ያስገቧት። ለምንድነው የአረብ ሀገር እህቶቻችሁ ወንድሞቻችሁ የማታበረታቷት? እኛ ኮ ባለን ጊዜ ባለችኝ ሰዓት አብቃቅተን ነው ቪዲዮ የምንሰራው ማለት ነው። ስለዚህ እስኪ አስር ሺህ አስገቧትና አስደስቷት እኔንም ልደሰት። ወላይ ነው ማለት ምን አለበት? ትርፍ አካውንት አላችሁ፣ እየገባችሁ ላይክ ብታደርጓት ሰብስክራይብ ብታደርጓት እውነት አይከፈልበትም። በቃ እስኪ አበረታቱ፣ የአረብ ሀገሮቻችሁ ወንድሞቻችሁ አበረታቱ እና ላይክ አድርጓት ሰብስክራይብ አድርጓት ለዛ ነው የምትሰድባችሁ እንዶ ላይክ የማታደርጉበት እጃችሁ ሰብስክራይብ የማታደርጉበት እጃችሁ የቆሎ የተረፍላችሁ አለቻችሁ አይደለም አይዟችሁ ከልቦ አይደለም እሺ አይደለም የምትረግማችሁ ማለት ነው። እናም እንዳትረግማችሁ ሰብስክራይብ አድርጓት፣ ገብታችሁ አበረታቷት። የእውነት ነው በጣም አስቸጋሪ ማዳብ ነው ያለቻት ማለት ነው፣ ግን እንደምንም ብላ አብቃቅታ ትሰራለች፣ የኔ ጀግና ማለት ነው። እና ውዶቼ አበረታቱልኝ፣ እሺ፣ አስር ሺህ ያስገቡልኝ። በተረፈ ሰላማችሁን አላህ ያብዛልኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ራህመቱላሂ ወበረካቱ ባይ።